በጣም ብዙ ጊዜ ያቸዋለሁ በጣም ብዙ ጊዜ ተናግር ያለው፣ ይህን ነገር ምን አገባሽ የምትለውን ነገር አቁም፣ ምን አገባሽ አይባልም። ሴት ልጅ ምን ዛሬ እንግዲህ ቤተሰብ አይታችኋል፣ ሁሉን ነገር እኔ በጣም ገርሞ ነበር ሳየው። የነበረው በጣም ያዘንኩበት ፓርት ምንድነው መሰላቸው? ሁለታቸው የሚነጋገሩት ንግግር፣ የሚመላለሱት ንግግር ከዚህ በፊት እንደማይታወቁ ከዚህ በፊት የሆነ አላቅም፣ ብቻ ለምን እንደሆነ አላቅም። ሁለቱም እልህ ገብቱ በጣም መጥፎ መጥፎ መልሶቹን ሲመላለሱ በጣም ነው የነበረኝ፣ እግዚአብሔር ነው የምላችሁ። ይህን ቪዲዮ በደንብ አርጋችሁ ላይክ አድርጉ። እኔ እነሱ እንደዚህ አይነት መልስ ሲመላለሱ በጣም ነው የሚደብረኝ ማርያምን ነው የምላችሁ። አንደኛ ነገር ይሄ ቪዲዮ ይሄ ፎቶ ምናምን ያሳየችው እንግዲህ ብሩ ከዚህ በፊት ፍቅረኛ ነበረች ማለት ነው። ከሀይሚ በፊት ያለፈ ታሪክ ስለሆነ ያለፈ አልፏል። በቃ በአሁን ሰዓት ከአንቺ ጋር ነው ያለው ከአንቺ ከሁሉም ነገር እያደረገ ያለው አላቅም ብቻ አንቺ ጋር እየሆነ እንደሚያናግር አላቅም። እንግዲህ አንቺ ከአንቺ ጋር ሆኖ እንደሚያናግር የተናገርሽው፣ ከአንቺ ጋር ሆኖ ካናገረ አዎ በጣም ጥፋተኛ ነው ብሩኬ፣ በጣም በጣም ጥፋተኛ ነው። ግን ከአንቺ ጋር ሆኖ እሷ ሳያናግራት የበፊት ፎቶ ቢልኩልሽ፣ በፊት ቪዲዮ ቢልኩልሽ አንቺ መስሚያሽን ጥቅ ማድረግ ነው ያለብሽ። አንዳንድ ሴቶች አሉ ያው አብራችሁ ስለሆናችሁ እናንተ ፍቅር ሲያዩ፣ እናንተን ነገር ሲያዩ ምንድን ነው ቀንታም ልካ ልሽ ነው ለአንቺ ቀንታ ነው ማለት ነው። ሴት ሴት ልጆች አንዳንዴ ቅናተኛ ስለሆነ ያለፈን ነገሩን አምጥታ ለአንቺ ነግራች እንድትለያዩ እንድትጣሉ ነው። ገብቶሻል ሃይሜ፣ ደግሞ እዚህ ጋር ቦታ ከሰጠሽ ይህን ነገሮችን ከሰጠሽ ደግሞ መቼም ከብሩክ ብራቸው አይሆንም። አሁን በጣም በጣም አመላለሳችሁ ምናምን ይደብር ነበረ። አንደኛ ብሩኬ አስረዳኝ ስትለው ቀስ ብሎ መናገር ነበረበት። ያው ታውቃለች፣ ትንሽ ብሩኬ ንግግር ችሎታ እኔ አላውቅም ብቻ እንጂ እሳይ ደግ አደረግኩ አይመለከትሽ ምናምን ነገር አይሰራም። እዚህ ጋር አይመለከትሽ ምናምን ነገር ማለትም የለብህም ይመለከታታል። መጠየቅ ያለባትን ነገር ብትጠይቅ ይሄ ከዚህ በፊት ነው ወይስ ድሮ ነው ወይስ ያሁኑ ብላ መጠየቅ መብቷ ነው አብራክ እስካለች ድረስ ማለት ነው። ሃይሚም ደግሞ ስነ ምግባር ባለው ነገር ሳትና ድጂ ሳታኮርፊ ምንጭቅ ምንጭቅ ሳቲ በትክክለኛ መንገድ በቃ እንደዚህ ነው ብለሽ መጀመሪያ መናገር ነበረብሽ። ግን ምንድነው እዚህ ጋራ ከቆየ በኋላ እንደዚህ ማሳየት? መጀመሪያ ብታሳዩ ራሱ ጥሩ ነበር። እንደዚህ እኮ ሊያስረዳሽ የሚችል ነበረ። ለምን እንደዚህ ሳይናድል በፊት አሁን ታውቃላችሁ፣ ብሩክ ትንሽ ግንፈል የሚለውን ነገር አለበት። ያው ሁለቱም የሆነ ችግር አለባቸው። በቃ ግንፍል ግንፍል ግንፍል መስሚያቸው ጥጥናው አይረዳዱም። እሷም አሰማውም እሱም አሰማውም። እሱም ጋል ያለ መልስ ነው የሚመልሰው፣ እሷም ጋል ያለ መልስ ነው የምትመልሰው። እንደዚህ ደግሞ በጣም ነው የሚደብረው። ለምን እንደዚህ ልትስማሙም አትችሉም? ስለዚህ ሀይሚዬ የባሌ ያለፈውን ታሪክ ከሆነ ስህተት ነው። ያለፈ ታሪክ ከሆነ ግን አንቺ እያለሽ አንቺ ላይ ችት ካረገብሽ፣ አንቺ እያለሽ የተጻጻፈ ከሆነ ብሩክ በጣም ከባድ ጥፋት እያጠፋ ነው ማለት ነው። ይሄ ማይማር ነገር ነው። እና ይሄ ነገር ግልጽ ቢሆን ጥሩ ነው ነው የምለው። እንግዲህ ሀይሚ ያሳየችው ልጅቷ ምቀኛ ስለሆነች፣ እናንተ እንድትለያዩ የእናንተ ስምምነት ስለማትፈልግ ነው ልጅቷ እየላከችልሽ ያለችው። እዛ ላይ ደግሞ ውጪ ነች ነው የተባለው። እንደነገርኳችሁ ነው ውጪ ነው ያለችው ልጅቷ። በቃ ውጪ ከሆነች አርፋ ለምን አትቀመጥም? ለምን የልጆችን ህይወት ትረብሻለች? እን ምንድን ነው ችግሯ? እንደዛ ደግሞ ከሆነ ሀይሚ ለነሱ አለ እንደዛ ዓይነት ሰው ቦታ መስጠት የለብሽም። ቦታ ሰጥተሽ ከሚያከብርሽ ሰው ከሚወደሽ ሰው እውነት እኔ ብሩኬ አንድ ቀን አንቺን መጥፎ ነገር ሲናገርሽ ክብርሽን ዝቅ የሚያደርግ ነገር ሲናገርሽ ሰምቼ አላውቅም። ለሐቅ ለክሬ ነው ምፈርደው፣ ማርያምን ነው ምላችሁ። ብሩኬ ለሃይሚ መጥፎ ነገር ተናግሯትም አስቀይሟትም፣ ሁሌ እንደውም ስለሷ ነው የሚያሞግሰው ስለሷ ነው የሚናገረው። ግን አሁን እቺ ማትረባ ሴትዮ ለሷ ለሃይሚ ስለላከችላት ሃይሚ መናደል የለባትም። እንደውም ይሄ ሚዲያ ላይ ምናምን እኮ የሚያስመጣ ነገርም አደለም የሚያስኮርፍም ነገር አደለም። አንድ ላይ ቁጭ ብላችሁ እኮ ይሄን ይህን እየላከችልን፣ ስለዚህ ተናገራት። ለመናገር ትችይ ነበር። ቀላል ነገር እኮ ነው። ማርያምን ግን አንቺ ላችት እያደረገ ከሆነ አዎ ከባድ ነው። ይሄን እቃወማለሁ። በጣም ነው የምቃወመው። ግን ባለፈ ታሪክ ላይ እንደዚህ እናገራለሁ እንደዚህ ሆናለሁ ማለት አይሆንም ስለዚህ ብሩክ ደግሞ ያንተ ጥፋት ምን መሰለ በጣም ብዙ ጊዜያቸዋለሁ በጣም ብዙ ጊዜ ተናግሬያለሁ ይሄን ነገር ምን አገባሽ የምትለውን ነገር አቆም ምን አገባሽ አይባልም ሴት ልጅ ምን አገባሽ ስትባል በጣም ነው የምትናደደው እኔ ምን አገባሽ አንድ ወንድ ፍቅረኛ የሆነ ወይ ጓደኛ የሆነ ምን አገባሽ አይመለከትሽም እንዴት ነው የማይመለከታት እንዴት ነው የማያገባት ያገባታል፣ እንጂ ብሩክዬ ያገባታል። እኔ አባት እንዴ ማግባት ያገባታል። ማስረዳት ደግሞ የአንተ ፋንታ ነው። ማስረዳት ግዴታክ ነው። ታስረዳታለህ፣ እንደዚህ እንደዚህ እንደዚህ ነው እንደዚህ ነው። በቃ ይሄ አለፈ ታሪክ ነው እንደዚህ ነው። አንቺ በቃ እንደዚህ ነው ምናምን በእል አይደለም፣ ይሄ እንደዚህ አይሆንም በእል አዎ ሀይሚ ጥፋቷ ምንድነው? ወዲያው ማሳየት ነበረባት። ቀላል ነገር፣ የሚፈታ ነገር ነበር። ግን ያው ሴቶች ስንባል ስናይ እንድናደዳለን ከብቷቸዋል አንድ እኔም እራሱ እናዳው አይኔም ቦት እኔም ቅጥል ነው የምለው እንደዚህ ሲላክልኝ ምናምን እናድዳለው፣ ማርያም ነው ምላችሁ። ስለዚህ ይሄን ነገር አብራችሁ ቁጭ ብላችሁ መፍታት ነው ያለባችሁ። አዎ፣ እዚህ ካሜራ ፊት ለፊት ላይ ሃይሚዬ፣ ጭራሽ የብሩክ ፎቶ ምናምን ይሄ ቪዲዮ እንዳትለቂ። ልክ ነሽ፣ ተሳድቦ ለአሰዳቢ መስት አልፈልግም ነው ያልሽው። እውነትሽ ነው። ትንሽ ነገር ካገኙ አስብቶ ስለሚያወሩ ማለት ነው። እና አንድ ነገር እንዳታወጪ ፎቶ ለሱ እንዳታገሽ፣ በቃ ይብቃ። እንደውም ከአንቺ እንዳይወስዱብሽ ተጠንቀቂ። እና እችን ሴት ደግሞ እኛ ካገኘናት እንድታርፍ እናረጋታለን። እቺ ባለጌ ሴት ከአሁን በኋላ ለአንቺ እንዳትልክልሽ እሱ ራሱ ተናግሮ ማሳረፍ ግዴታው ነው። ለምን በቃ አንድ ሴት ትቀናለች፣ ቅናት ስላለባት እኮ ና ሀይሚ፣ አንቺ አልገባሽም እንጂ ልጅቱ ቅናት ስላለባት ነው። ቅናት ባይኖርባት ኑሮ እንደዚህ አይነት ፎቶ አትልክልሽም ነበር። በቃ አንድ ወንድ እኮ አልፈልግሽም ካላት ትናደዳለች ብሩክ አልፈልግሽም ስላላትም ሊሆን ይችላል። ተናደደችው አላቅም። እና እንደዚህ አይነት ነገር ሲከሰት ቦታ ሰተሽ እንደዚህ መጣላት የለብሽም። ብሩክ በጣም ነው የሚወድሽ፣ ብሩክ በጣም ነው የሚያከብርሽ። ያው የ ሲናገር ትንሽ የቃላት እንትን አለበት እንጂ ማርያምን፣ ብሩክ እኔ እንጃ፣ ለሀይም ያለው ፍቅር የተለየ ነው። እኔ እስካሁን ባየሁት ይኸው አንድ ዓመት ከምናምን አይቻቸዋለሁ ባዩት መንገድ ብሩክ ለሃይሚ አንድ ቀን እኔ አላቅም። ብቻ ከካሜራ ጀርባ ምን እንደሚፈጠር አናቅም፣ እግዚአብሔርና እነሱ ናቸው የሚያውቁት። ግን እንደዚህ በካሜራ በምናያቸው ነገር ሁሌ እኔ ሃይሚ ያለው ፍቅር ነው፣ እሷም እንደዛ ነው። እሱም እሷም ያለሱ እኔ እንጂ አላቅም። እኔ አሁን ምን እንደተፈጠረባቸው አላቅም። ብቻ ለማንኛውም ቤተሰብ እችን ልጅ ደግሞ ፈልቅ ቀንም ሆነ ተፈላቀን እንግዲህ እናወጠዋለን ማለት ነው ማን እንደሆነች እና ቲክቶክ መንደሮች፣ ይሄ ስራችሁ ነው ቲክቶኮች ስራችሁ ነው። እቺን ልጅ እንደምን ብለን ፈልቅቀን ማውጣት ነው ስራችሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ።